ጸጉርሽ ብዙ ነው ወዴ፣ ገና አንድ ፍሬ ልጅ ነሽ። በዚህ አንድ ፍሬ ልጅ ይሁላ ሰው ታይቶም ተሰምቶ አይታወቅም። ከእናትሽ ነው እንዳይባል፣ እናትሽ በየዛምንቱ ነው የምታነሳው።

የትኛውን እስኪ እናት ትሙት እዚህ አሜሪካን ሀገር መጥቶ ሙሉ ቤት ጥሎላችሁ ሙሉ ቤት ጥሎላችሁ ሄዶ ድሬዳዋ ማያውቅ የለም ሙሉ ቤት ሳይኖርበት ሰርቶ ቤቱን ሙሉ ግቢ አከራይቼ የኪራይ እንዳለ ገንዘብ እየወሰድኩ እኔ ጋ አሜሪካ ገንዘብ እየተላከ ማነው ነው እንደዛ የሚያደርግላችሁ ማን ነው እናት አልቀሽ በደንብ ብላባት ያለቅሳለሁ በደንብ ደምን ባለባለታለሁ አንቺም አባትሽ ከጉድፈቻ ፈቻ ተጥለሽ አባትሽን አታውቂ፣ ጎረቤትሽ እየመሰለሽ አባትሽን ይታውቂያለሽ። አሁን አንቺ እዚህ አልቅሽ እምትይ፣ ለአባት ያለቅስለታል። ማልቀስ አይደለም ማለት ነው፣ አለባለታል። መንታ መንታ እምባ ነው ማለት ነው። አንቺ የጎረቤት አባትና አንቺ እየተመሳሰላችሁ አባትሽ አይደለም እየተባልሽ አደግሽ። ከኔ ጋር በምናባትሽ ነው እንደምትል። ለአባት ደም እምባ ነው ማልቀስለት ደም ሞቼ ነው ሞዱ የሆነ ችግር ቢያጋጥመው ደረቴ ለጥይት የምሰጠው ፊት ለፊት መቆምለት ላባቴ ነው። ደፋር አራ ኢትዮጵያ በሆንማ አንቺ ቀቀለሽ። እንዳንቺ አይነት መጥፎ ሴት እንዳንቺ አይነት መጥፎ ወንድ ኢትዮጵያ በሆንማ ኖሮ ወገቢ ወቢን ትሉ ነበር። እዚህ የመሰለ ሀገር ይዞ የመጣኝ እሱ ነው። ስንትና ስንት ሺህ ዶላር ደፋር

ለጂ፣ ሰላም ነው? በጣም ቆንጆ ሆነሻል። ምን ተገኝቶ ነው ያ ጥርስሽ ሁሉ የት ነው? የት ገባ? ያ ናውሽዋለመው ነበር ተሰርተሽ ነው? ዋው ሺሶ ቢውቲፉል በጣም ቆንጆ ሆናለች አይገርም አመሰግና እንዴት ወጣ ድሮም ቆንጆ ናት ግን ጥርሷ ነበር ለካ ይሄ ክፍት ስለሆነ ነበር ማለት ነው ትንሽ ውበቷን የቀነሰው አንቺ ለምንድን ነው ለሀቢባ ማትረኪላት ማስረጃ እልክላታለሁ አንቺ ምን አገባሽ ባይ ተረጋጊ ረግቼ ለማስቀመጥሽ ቋቋቲ ወራዲ ባልሽን ሰብስበሽ ያሽ ግማታ ባሽ የምትናገሪኝ የገዛ ባልሽን ሰብስበሽ አትይዥም። ዴል ክስክስ እየሰከረ እየጠጣ የትም እቃውን በየሜዳ የሚጥል

ነው። ቤታ ምን አግባ ምናምን የውሸት እያስካኩ ምናምን ይሄ ሆን ብላ ተነስታ ነው። አሁንም ማስረጃ እስካላመጣሽ ድረስ የልጅቷን ስም እያጠፋሽ ነው። ቢኖራት እኮ ያለው ሰው እኮ ልኮ ይገላገላል እኮ። ትክክል። ቆይ ምንድነው እየው፣ አላውቅም። ጊፍት መጥቶ ሰጥቶ አይ ብዬ አላውቅም። ሰውየው ማለት ለምን አይመልስም ነው እኮ። ልክ ያለው ያላኩም ለምን አይልም እንዴ በሚስቱ ቁጥጥር ስር ነው። እሱ ያለ ሚስቱ ትእዛዝ ይናገራሉ እንዴ? ማለት ይባል ምን ትላለች። በሌላ አካውንት ሲሰጥሽ ለምን ዝም አልሽው? እንዴ እኔ ጌመር ነኝ ቢኮ ጌመር ያልሻት እኮ ነው የምትለው። ዙዙ እንዴት ነው የማውቀው እኔ አንቺ በእሱ መጥቶ በሌላ አካውንት እንደሰጠሽ እንኳን እኔ አንቺ እንዴት ማወቅ ቻልሽ አንድ ሰው በፌክ አካውንት መጥቶ ብሎክ አርገሽዋል እንግዲህ አይደለ? ብሎክ አርገሽው በፌክ አካውንት መጥቶ ከሰጠሽ አንቺ እንዴት ነው የምታውቂው? ይሄ ጋር ለምን ይሰራ ለተሰጠሽ? ማንስትሽ ማን በምን ታውቂያለሽ ጊፍት? ባልሽን ሰብስበሻሽ አንቺ ነሽ እኮ ባልሽን መሰብሰብ ያለብሽ። ዲ ልጠይቃት የነበረው አቡ ይልሽም ምን አለች? እንቁርቲ ናት እሷ ቤት ገብቼ ምንድነው ዙዙን አንድ ፍሬ ልጅ ብላ እኔ እንደውም የጃጀች አሮጊት አለችኝ ስትል፣ ያቺ የጃጀች አሮጊት ያለቻትን ነው አይደል መናገር ያለባት ወይ መመለስ ያለባት አህያውን ፈርቶ ዳውላው ዙዙን ክፈሉኝና ሙሙ አሳያለ ምናምን ማለት ይሄ አግባብ አይደለም። እውነት የተበደለ ሰው ክፍያ ድረስም አይሄድም። ሀቢባ አሁን እሷ የእውነት ተበድላ ዙዙ ልጆቿ መሀል ገብታ ትዳሯ ልትበትን ካለች ለምንድን ነው ክፍያ የሚያስፈልገው? አገር ይወቅልኝ ብላ ዙዙን አዋርዳ ገባች አይደለ? በቃ አገር ይወቅልኝ ብላ ማሳወቅ ነው እንጂ የምን ክፈሉኝ ምናምን። እቃ ነው እንዲ የምታሻሽጠው ሙሙ አሻሻጭ እሷ እቃ ምረው ክፈሉ የምትለው ምን የሚያስከፍል ነገር ነው ማለቷ፣ እራሱ ማለቴ አልገባችም። ወንጀል እኮ ነው ብላ፣ የሰው ገላ ለመሻሻጥ ነው እንዲህ የመጣችው። እውነት ካላት በቃ ሀቋ እንዲወጣላት፣ ዙዙም የሰው ትዳር በትና ከሆነ ሁሉም ህዝብ እንዲቃወማት መረጃዋን ይዛ መምጣት እንጂ ጭራሽ ተከፍሎ መረጃ ሊታይ ምን ጉድ ነው ግን ዘንድሮ? የማፊያ ስራ ነው የሚመስለው እናቴ።

አድሴ ስተዋሬ ሰማዎች እንደው እንደ ሞጤ ያለውን ለግላጋ ጎጃሜ እንደው ቢደረግ ምብሽ ስትይ ሰማዎች? በጣም ሚገረመኝ በጣም ሚገርም ነው። እስኪ እንጋብዛት ጎጃም ዘፈን በጣም ጎጃሜ ሆደሞጣ ያለው ወስዶ ቢያላጋኝ ደስ ይለኛል። የዛሬ ሶስት ዓመት አራት ከሰባት ዓመት በፊት የ11ኛ ክፍል ተማሪ ያለች ስላመማት ሁሌም የማይለያዩትን ጓደኛዋን መጠበቅ ስላልቻለች ከትምህርት ቤት ሰዓት መውጫ በፊት ወታ ብቻዋን ወደ ቤት ገባች። ከሰዓታት በኋላም ጓደኛዋ በመኪና አደጋ ሕይወቷ እንዳለፈ ሰማች። የእሷ ነገር ሁሌም ይቆጨኛል፣ እግዚአብሔር ፈቅዶ አግብቼ ሴት ልጅ ሞልድ ከሆነ በእሷ ስም ጠራት አለው ትላለች። ብዙ ሰዎች መልኳን ከተዋናይት ማህደር አሰፋ ጋር ያመሳስሏታል። በአብነት አጎናፍር አስታራቂ የሙዚቃ ክሊፕ ጀምራ ብዙ ፊልሞችን ሰርታለች። ባሳየችው የትወና ብቃትም ሽልማቶችን አግኝታለች። እስካሁን ድረስ እናውራ የቆየነው ስለ አምለሸጋባ የማንቸስተር ዩናይትድ ክለብ ደጋፊ ተዋናይት ማርታ ጎይቶም ነው። ማርቲና ተናፍቀሻል

ሞ ኬት አባቷ እንዳመጣቸው አላውቅም። እታች አካባቢ ተሰርቷል ተሰርቷል አለ። ግልጽና ግልጽ ነው የምጫወተው። አባቴ አራላው እውነቴን ነው።